አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? እየበረታችሁ ነው ወይ? ስራ አፍያ፣ ጤንነት ሁሉ ሰላም ነው ወይ? ከኛ ጋር አልሐምዱሊላህ ደህና ነን። እና ሰሞኑን ጠፍተናል። ሁለት አራት ነው ሶስት ቀን ምናምን ይሆናል። ቻናሉ ዜሮ ነው ያ ማለት አልተፈወሰተ ሸበላው እንደሆነ አንቺ እዛ እንደሆነሽ ፈታዘና አድበል ብሎ ወደ ከተማ ሄዷል ማለት ነው። ለብቻ ፈታዘና ማለት ምን እንደሆነ እስቲ ወቁልኝ። እንኳን አይናፍቃችሁ። ትዝ ስላችኋል እንኳን ሊናፍቃችሁ። በራሸት ይባላል ስሙ ከጠፋችሁ ማለት ነው። አሁን አሁን የሄዳችሁ ምንም የሚናፍቃችሁ አይመስልም። እንደው ትንሽ ረዘም ያለ ምናምን አመት የኖራችሁ ምናምን። ባህር ዛፍ ቆጠረ ራሱ ይናፍቃል ይነፍቃል እውነት ለመናገር ማለት ነው። ሶ የውበቴ ነገር አሁን እያነጋገረ ነው። ደፍቶብኛል ስል አልሐምድሊላህ እንዲህ የምትናደዱ አላችሁ። በዛ ላይ ደግሞ መልክ የለም ያ የለም፣ ሻበላው እንደሆነ መርጦ አገባኝ። ምን ላድርግ፣ ተመርጬ የተገባሁ ተመርጬ ተገባሁ ምናምን። ከዛን አብረን ኖርን ምናምን ይሄው፣ አልሐምድሊላህ ልጅ ወለድን። ሞያሽ አያምርምና አልተመቸሽኝም፣ አላለኝም እስካሁን። ወይም ደግሞ መልክሽ ውጭ ሳይ ሴቶች በጣም ያምራሉ፣ ቤት ገብቼ አንቺን ሳይሽ ታስጠይኛለሽ አላለኝም። እንግዲህ ይሄው እየኖር ነው የኔ ቆንጆ። ይሄ እንደዚህ አለ እንደዚህ አለ። ዋናው ነገር መግባባት፣ መተሳሰበ፣ አብሮ መኖር ነው የኔ ቆንጆ። ውበት ኖረ አልኖረ ማፊ ፋይዳ። ዋናው ነሲብ ነው፣ እድል ነው፣ ወጣ ነው። መልክ ኑሮ ሁሉ ነገር ኑሮ አቋም ኑሮ ምናምን የማይሆንሽ ሰው ላይ ወርቀሽ የጨጓራሽ እንትልጭ የለም። ዋናው ጸባይ ነው፣ እኔ ቆንጆ እና እንደዛ ነው። ልሻለሁ። እኛ ይሁና ነው። አልሐምዱሊላ። ያ ሸበላ የለም ወይ ልብስ ምናምን ሊያመጣ ማለት ነው፣ ለሱቅ እዛ ነው። ውድ እህቶች እና ቻናሉን ላይክ እያደረጋችሁ ጀምሩት። የምር ቻናሉ ላይክ አድርጉት፣ ሰብስክራይብ አድርጉት፣ ሼር አርጉት እና አበረታቱን ቻናሉን እንዳይሞት ላይክ አርጋችሁ ጀምሩት ቪዲዮውን ማለት ነውና አገራችን ሰላም ነው እሸቱም ደርሷል እንደምታዩት ማለት ነው ሽምብራ እሸት እየደረሰ ድረስ ነው እኛ ደርሷል ሰቃ ምናምን ታይዱ ተከምሯል አቁቷል ወደ ዲጋ ደሞ አፍላ አጨሪያ ላይ ናቸው ሀቢብቲ ስራ ላይ ናቸው ቤተሰቦቻችን አላህ ምርቱን ያማረ ሰላም አድርጎ ደግሞ ፍሬያቸውን የሚያዩ አላህ ያርጋቸው ቤተሰቦቻችንም ማለት ነው፣ እውነት እየደከሙ ነው። የግብርና ስራ ወላሂ በጣም አድካሚ ነው። አላህ ርዳቸው፣ አላህ ርዳቸው፣ አላህ ይሳዳቸው። ያለው ሰው ኪራይ ይሰጣል፣ ያለው ብር ያለው ለአባትሽ አባቴ ምን በወጣህ ለምን ትለፋለህ፣ አሳጭዲ ብለሽ ትንሽ ተላሽለት ኪራይ ይሰጣል። ደግሞ አንዳንዱ ደግሞ ዴቦ ያደርጋል። ዴቦ ታውቂያለሽ ወይስ ረስተሽዋል? ዴቦ ያደርጋል የሚያሳጭ ዲያል ። አንዳንዱ ደግሞ ይወናፈላል። ያው ሰው እንደ ቅዋውና እንዳቅሙ ነው። አልሐምድሊላህ ቤተሰቦቻችን በስራ ላይ ናቸው። አዝመራውን በጣም ጥሩ ነው። አልሐምድሊላህ እያጨዱ ነው። ደጋ እየታጨደ ነው። ታይዶ ሲያበቃ ደግሞ ዲያሉ ይገባል። ከዛ ደግሞ በቅደም ተከተልና በፕሮግራም ወደ መውቃቱ ነው። አዝመራቸውን ፍሬ ያለ ያድርግላቸው ለይ ለፍተው ለፍተው ሲታም የግብርና ህይወት ወላሂ በጣም ከባድ ነው። ይለፋል ይለፋል ይለፋል። ያቺው ጤፍ ተቀንታ፣ አስቤዛ ጤፊቱ ተቀንታ፣ ልብስ ጤፊቱ ተቀንታ፣ ለመዳበሪያ ለግብር ለስንት ነገር ወላሂ አዜ። በኋላ ላይ አላህ ይገልግላቸው፣ እንደው እርዚቃቸውን ከፍቶ በተሻለ ነገር አላህ ይገልግላቸው። ወላሂ አዜ ከባድ ነው እና ይሆናል ወሬ ላወራ ነበር የመጣሁት ዛሬ ከጎረ እንጂ ልታይ ይመጣ ማለት ነው። እና ፍሬሽ ናት ፍሬሽ ጥርዝ ናት። ጥርዝ ስላችሁ ስድብ አይደለም እህቶች። ወለላ ከአረብ ሀገር የመጣ ጥርዝ ነው የሚባለው። ደርሶም እዛ ሀገር የሚኖር ሰው እኔ አሁን ጥርዝ ነው የሚባለው እንጂ በስሜ አልጠራም ስላችሁ ጥርዝ ናት፣ ባላገር ናት ይባላል። ጥርዝ ማለት ህዳይ የመጣኝ ናት፣ ህዳይ ያልመጣኝ ባላገር ማለት ያልሄደች ጭራሽ አረብ አገር ያልሄደች። እከዚያ ገባ ምን ያገባ ጥርዝ ናት፣ ውጭ ናት ወይስ እዚህ የመጣኝ ናት ነው የሚባለው። የሚባለው እንዳትናገሩኝ በእውነት እንዳታስቀየሙ፣ ይከፋኛል። በተለይ ከወለድኩ በኋላ እየከፋኝ ነው። አንደኛ ስልክ የለኝም የለኝ ሃያ ረስጠት ቤት ነው ሙሉ ብያቸዋለሁ። ይከፋኛል፣ ይደብረኛል። ግን ስለወለድኩ ደስ ይለኛል። ሁለተኛ ኮመንታችሁ ምናምን ምናምን ይነገረኛል እንጂ ባይኔ ላይ ኔትወርክ ኑሮ፣ ስለዚህ አታስከፉኝ እና ስነግራችሁ ማለት ነው። አዲስ የመጣ አይነት አለ አንድ ጊዜ አለ አግብቼ የሰራ ነውን ቤትቼ 200 ሺህ ብር ተካፊ ከፍዬ ነው አለች፣ እየተፈታሁት ማለት ነው። እስኪ ስንት ሰዎች ናችሁ ግን የሰራችሁትን ቤት ወይም ደግሞ የገዛችሁ አብራችሁ የገዛችሁትን ቦታ ትታችሁ ገንዘብን ከፍላችሁ የተፈታችሁ እህቶቼ፣ እስቲ ኮሜንት አድርጉ፣ የምር ንወያይበት። አሁን ቢዝነሱ በሴት ነው ሳስበ ማለት ይህን ሁላም ሆነች ከፍለች ተፈታሽ ስላት፣ ፈላጊዋ ፍቺውን እሷ ናት። ምክንያቱም የማይሆናት ነው የማይለወጥ ነው በቃ ስልክለት የሆነ ቁም ነገር ላይ የለም። ዝም ብሎ በቃ አለ ፏ ብትን ነው። ስለዚህ ምን ጨጓራይና ስላጠኝ ካልተስማማን እስቲ እንፋታ ስለዋለች፣ ኧረ እባክሽ ነው እንዲ አንቺ ፍቹን የፈለሹ አንቺ ነሽ፣ ትዳርሽን መበተን የፈለሹ ስለዚህ፣ ቤቱን የሰለችው አዎ፣ እዛው አባቱ ግቢ ስለሆነ ነቅላት ወስድ ወይ ደግሞ አባትየው ስራን በት እናኑርበት ነው እንጂ ሽጠህ ምናምን እንደዚህ ማለት አይችልም። የሰራችሁንም ተዎች ሁለት መቶ ሺህ ብርም ከፈለች ተፈተች። ግን ሸሪያው ከፍላችሁ ፍቱ ይላል ወይስ የሀገራችን ሽማግሌ ብቻ ነው የሚፈርደው? በስሩ ስለ ሄደች በቃ አንድ ሰው አገባት ላካት፣ በስሩ ሄደች ለሱ ነው። በቃ እሱ ማስፈቅዳ ነው፣ ለቤተሰብ እሱ አስፈቅዳ ነው። የሆነ ነገር ምናምን፣ እንዴት ነው እንዴት ነው ወገን እንደው እየከፈላችሁ የምትፋቷላችሁ? ወይም ደግሞ ከፍላ ላይ የተፈታች ጓደኛ እህት ነው ምናምን አላችሁ። ግን ይሄ ትክክል ነው? እስቲ እንወያይ። ለህላዚ ኧረ ከብዷል። የኛ ጋር ህይወት ያዛው ደግሞ ታገቢያለሽ አይደል? ይሄን ሁሉ ከፍለሽ ላይ ትፋቻለሽ አይደል? ሁሉ ነገር ይቅርብኝ፣ በቃ ይፍታኝ፣ እኔ አልፈልግም ብለሽ ትፋቻለሽ አይደል? አምስት ወርና ስድስት ወር ሳይሞላች ደግሞ ሌላ ትጀናጀኝና ታገቢያለሽ። በእርግጥ ህይወት ይቀጥላል፣ በአንድ ላይ አይቆምም። በአንድ ቦታ ይቆም። ይሄኛውስ እንደዛኛው ላለመሆኑ ሆኖ ምን ዋስትናለሽ? ምክንያቱም ተራርቀሽ ነው ኒካ መታሰብ፣ ተራርቀሽ ነው የምትገቢው። ባገባሽ ቦሩ ብር መላ ግዴታሽ ነው ብር ካላሽ ማሰላማ ነው የሚል ትክክለኛ ሰው ከሆነ ግን ችግር የለው። ባባቴ ልካለው፣ አንተም ባባታ ላክ፣ ውጭ አገር ከሆነ ማለት ነው። የሆነ ነገር የጋራ ሲሰራ አብረው ሁሉ ገዛ አስተው ስማችን የጋራ ሆኖ የሆነ ነገር እናድርግ ስትዩ ችግር የለውም ይላል። የሆነ የሆነ ነገር የሚያስብ ሰው ግን ምን ያደርጋል መሰለሽ? አይ በአባቴ ካልገባ ሞቼ እገኛለሁ ነው የሚለሽ። ገባሽ? በሃዲን ሲያስብ ማለት ነው ማባቴ ካልገባ ወይ በወንድሜ አልገባ ወይ በምናምን። አንቺ ደግሞ እንዲም ባዘረፍ ስትይ በቃ ትዳሩን አልፈለግሽም ክፈይና ተፋጭ ይሁን። ስለዚህ ያላገባችው ሰዎች ማለት ነው ተራርቀሽ አገባሽ። ያላገባሽ ምን ልዩነት አለው? እሱ ኢትዮጵያ፣ አንቺ እዛ ሆነሽ ብትጋቢ ምን አብረሽ አትኖሪ። አንድ ቤት እየኖርሽ እንኳን አይደለም ተራርቀሽ ነው ይገባሻል። ስለዚህ ሰራ ሰራ አድርገሽ መተሽ ማለት ነው። ለምን አግብተሽው አብረሽ ኑረሽ ካልሆነ እዚሁ ነው ኢትዮጵያ መተሽ። አብረሽ እየኖርሽ ባትስማሚ የምትፋች ችግር የለውም። ገንዘብሽን ገንዘብሽ ነው። ያጅኑ ባጠቃላይ ወንድሜ ለኔ መስዋዕትነት ይሆንልኛል ብታመም ብንብል፣ ወንድሜ ለኔ መከታይ ነው፣ እህቴ መከታይ ነው፣ አባቴ መከታይ ነው፣ እናቴ መከታሽ። ገንዘብሽ ነው ገንዘብሽ ገንዘብሽ መከታት ነው። ብትታመሚ ያሳክምሻል። መልበስ ፈልግ ያለብስሻል። አስቤዛ ይገዛልሻል። ብዙ ነገር ያደርግልሻል። ገንዘብሽ ነው ዋስትናሽ፣ ከአላህ በታች ማለት ነው። ከዛም ቤተሰብ ሊሆን ይችላል። እንደ ሁኔታውን እያየነው ነው ስለሆነ ነው የምንናገረው። እና የሰው ልጅ ባንድ ነገር ባንዴ ነው የሚማረው። ቦታ ትተሽ፣ ኦርቤት ትተሽ፣ ገንዘብ ከፍለሽ ተፋታሽ በአምስት ወርሽ፣ ሌላ ህይወት ውስጥ ገብተሽ እንደገና ገና ቀፍቅፈሽ መስጠት መስጠት መስጠት፣ እሱም ቢከዳሽ ዋስትና ስለሌለሽ፣ ይኸው ሳትወልድ አውራ ዋስትና ስለሌለሽ። አንዴ ከተፋታሽ ስራሽን ስሪ ቁም ነገር ላይ አዊ ለማግባት አትሩጪ፣ የኔ ውድ ነገር ለማለት ነው። እሺ ሌላውን ደግሞ በሌላ ጊዜ እናገራችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ወራህመቱላህ በረካቱ